ሰላም ሰላም ጤና ይስጥልን ዋርካው ነኝ። የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባልና የአማራ ፋኖ ሚኒልክዝ ዋና ሰብሳቢ እንግዲህ፣ እንደሚታወቀው ዛሬ ሶስተኛ ቀናችን ነው ማለት ነው። የአርበኛ ሳጂን አደም አባናደው መታሰቢያ የትግል ጉዞ ዛሬም እንደቀጠለ ነው። በዚህ ትግል የአማራ ህዝብ ለአራት አመታት ያለ ማቋረጥ በብዙ መከራ ውጣውረድ ያለፈ ነው። አሁንም ከዛው ያላነሰ ነው ማለት ነው። አሁን የመጨረሻው ወደ ቁርጠኝነት ማጥቃታችን እንደገባን ይታወቃል። ለዚህም እንግዲህ በየቤትህ በየደጃፍህ ምሽጉን ጭሮ በማፈን ፋኖን ትደግፋለህ በማለት ህዝባችንን ከፍተኛ ስቃይ ሲያሰቃይ የነበረው የብልጽግናው መንግስት ዙፋን አስጠባቂ ማለት ነው። እንደሚታወቀው ሰሞኑን በከፍተኛ ድቆሳ ላይ ነው እንደምታዩት ያለው። ስለዚህ የአማራ ገበሬ እንግዲህ የመጨረሻው እድልህ እየደረሰበት ያለው ጊዜ ስለሆነ ይህን እድል መጠቀም አለብህ ብዬ አስባለሁ። አንደኛ ከአብራክ ክፋይ ልጆችህ ስንት ዋጋ አንተም እየከፈል እነሱም እየከፈሉ ይህን ትግል ከዚህ ደረጃ ደርሰዋል። አሁን ላይ የያዘውን ትጥቅ ይዞ ሳይወጣ ሲገፍ ሲያሰቃይህ የነበረውን እየያስክ መታጠቅ አለብህ ማለት ነው። ስትታጠቅ እያመጣህ እያስመዘገብክ የቡድን መሳሪያ የሚገባህንም ገንዘብ እየሰጠን የምትይዘውን የፈለግከውን አንተ እየያስክ እንድትታገል ወይም መጠበቂያን እንድትይ ስንል ጥሪያችንን እናቀርባለን ማለት ነው ከዚህ አስቀጥለን የአማራ አርበኞች በተለይ ምኒልክ እዝ እያደረጋችሁት ያለው ተጋድሎ ለእናንተም ከፍ ያለ ሞራን እንዲሁም አጠቃላይ ላፋ ባሃ በሙሉ ልብ የሚያሞቅ ከፍተኛ ተጋድሎእና ትንንቅ ነው እያደረጋችሁ ያላችሁት እንደሚታወቀው የዛሬ ሶስት ዓመት የበላጎ ታሪክ የሚረሳ አይደለም። እንደሚታወቀው መከላከያ አንድ ወር የአማራ ልዩ ኃይል መከላከያ ኮማንዶ፣ ሁሉም ሳይቀር ከእግረኛ እስከ ኮማንዶ ከአማራ ልዩ ኃይል ለመከላከያ ሁሉ ድግ ሲልበት የነበረውን አንድ ወር፣ ለዚህም በዛ ሲመሩ የነበረው ቃሊምን ግንባር ሲመሩ የነበሩት ጄኔራሎች ይመሰክራሉ። ይሄ በብዙ ጀነራሎች አፍ የተመሰከረለት ስማቸውን ነገሌ ነገሌ ብዬ መጥራቱን ባያስፈልግ ያውቁታል። ያንን የማይደፈር የመሰለ ምሽግ አንድ ወር ታግለው ያልሰበሩትን የሰበረበት ጊዜ እንዳጋጣሚ ሆኖ ትላንት 15 እና 16 ነው መስከረም፣ ያ ታሪክ የተሰራው ማለት ነው አሁንም የማይነካ እና የማይዳሰስ የመሰለውን ያንን ታሪክ ደግሞታን ማለት ነው። ሰራዊታችንና ስለዚህ የህዝብ ልጅ መሆኑን ቁርጠኛ ታጋይ መሆኑን የአማራ ፋኖ አርበኞች ሚኒልክዝ ይሄን ያስመሰከረበት ቀን ነው። ይችን ቀን ዳግም ሁለተኛ ጊዜ እየሰሩት ነው ማለት ነው። አሁንም ለሶስተኛም ለአራተኛ ጊዜ ይቀጥላል። ስለዚህ በያላችሁበት ድሉም ተግባሩም ከናንተ ጋር ይሁን። ጠላታችንንም እንግዲህ እኛ እውነትን ስለያዝነ እንዴት እንደሆነ እያሳየነው ነው። ውሸትን የያዘ ምን ጊዜም የምባይ ካብ ነው እንዴት እየተናደ እንደሆነ ይታወቃልና፣ አርበኞች እንኳን አደረሳችሁ ለዚህች ቀን፣ እየደገማችኋት ነው ያላችሁት። በዚህ ከፍተኛ ኩራት ይሰማችኋን። ይህን ስታደርጉ ታዲያ ካንድ ወታደር የሚጠበቅባችሁን መስፈርት ለማድረግ የሚጠበቅባችሁን ግዴታ ከዚሁ አስቀምጥላችኋለሁ ማለት ነው። አንደኛ የያዛችሁትን ሰራዊት የማንኛውም የስርዓቱ አገልጋይ የመከላከያም፣ አድማ በተናም፣ ሚኒሻም ማንኛውም የስርዓቱ አገልጋይ። የተማረከ ወታደር መግደል ለናንተም ለትግልም የሚበጅም አይደለም እንደ ትግል እንዳለም አቀፍ ህግም ያስወቅሳንም ያስጠይቃንም እንደ ሰብአዊም ተገቢም እንዳልሆነ ካሁን በፊት ብዙ የተማማርንባቸው ነገሮች አሉ ያንን በጠበቀ መንገድ የማረካችሁትን ወታደር አንተ እንዲነ ካንተ እንዲነ ካንተ እንዲነ የሚባል ስም አያስፈልግም እየተቀበላችሁ ስርዓት ባለበት ማስቀመጫ ማስቀመጥ አለባችሁ ማለት ነው። እኛ ጋር የሚታገለው ይታገላል፣ ወዳገሩ የሚሸኘው ይሸኛል፣ መቆየት ያለበት አካል ሊቆይ ይችላልና ይህን መርህ እንድትጠብቁ ስል አደራ እላለሁኝ። ሌላውና ዋነኛው ነገር በምትቆጣጠሩት ቦታ የምትቆጣጠረው የራስህን ከተማ ነው፣ የራስህን ቤት ነው፣ ተባረህ ወጥተህበት ተሳደህ የነበረው ነው። ዘለ ስትገባ ተቋሞችን የመንግስት መስሪያ ቤትን የህዝብ መገልገያ ናቸው፣ የስርዓቱ አይደሉም። የህዝብ መገልገያ ስለሆኑ ባንኮችን፣ ማንኛውንም መስሪያ ቤት መቆርቆር፣ መስበር፣ ምንም ነገር መነካካት ያው ከማንኛውም ከወራሪ ወይም ከሌብነት ማንኛውም ሌባ የሚያደርገውን ተግባር ከአንተ የሚጠበቅ አይደለም። ይሄን አደራላለሁኝ ማለት ነው። ህዝቡን በየተቋሙ በየመስሪያ ቤቱ ጥንቃቄ እያደረግክ ኖ ማለት እንዳለብህ መጠበቅ እንዳለብህ ልጆች መምከር እንዳለብህ ጥሪያችንን እናቀርባለን ማለት ነው። ሌላውና የመጨረሻው ይሄ ብልጽግና ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው እያሉ ከሰው ቤት ገብቶ መፈተሽ፣ የሆነ ነገር ማድረግ፣ እርምጃ መውሰድ ይሄም የተከለከለ ነው። ትግልን ይሄ የሚያስረዝም እንጂ የሚያሳጥር አልሆነምና አይሆንምና ይሄንም አደራ እንላለን አጥብቀን ማለት ነው። ሌላው የመጨረሻው ለቀይ መስቀል ጥሪያችንን የምናቀርበው በርካታ ቁስለኛዎች ስላሉን እያሳከምን ነው ያለነው። እኛ ተዋጊዎች ነን እንደሚታወቀው፣ ከፍተኛ ድጋፍ ያስፈልገናን የማረክ ነው ምርኮኛ፣ በጣም በርካታ ምርኮኛ ስላለብን ቁስለኛዎችንም እንዲያሳክምልን እንጠይቃለን። ምርኮኛዎችንም አጠቃላይ ቢረከበንና እንደ ሰብአዊ የሚያደርገውን ድጋፍ አድርጎ ቢይዝልን፣ ዝም ብለን ብንለቃቸውም እየሄዱ ድጋሜ እየተዋጉን እየመጡ ስለሆነ፣ ስለዚህ ዝም ብለን ማስቀመጡ ደግሞ ካለው የአቅም የሕክምናው የኢኮኖሚው የምግብናው ችግር ሊገጥመን ስለሚችል ይህን የዓለም አቀፉ ቀይ መስቀል ትብብር እንዲያደርግልን ስንል በአክብሮት ጥሪያችንን እናቀርባለን ማለት ነው። ከዚህ የመጨረሻው የማስተላለፈው የአማራ ህዝብ ከዚህ በኋላ የማይቀርልህን ነገ ቢመለስም ይሄ ጠላት እንደማይምርህ ይታወቃል። ራስህን በጠበቀ መንገድ ከልጆች ጎን እየተሰለፍክ ልጆችህን ከጀርባም ከጎንም ከፊትም ሆነህ ድጋፍህን ትብብርህን እንድታደርግ አቅም ያለህም አብረህ ታግለህ ትጥቅህን እንድትታጠቅ ስንል ጥሪያችንን እናስተላልፋለን። ሌላውና የመጨረሻው እንደሚታወቀው የአብይ አህመድ ልክስክስ ወታደር ወይም ልክስክስ መሪዎች ልበላቸው ባንክን እየሰበሩ እየዘረፉ ቀፈውን እያደረጉልህ ነው የአማራ ህዝብ እየሄዱ ያሉት ማለት ነው። ስለዚህ የአማራ ህዝብ ለምን ባንክህ ይዘረፋን? ለምን ንብረትህ ይሄዳን? ይህን ከፊት ቆመህ ተኝተህ፣ አውግዘህ የማስቀረት ተቋሞችህን የመጠበቅ ግዴታ አለብህ። ይህን ስል በግድ በጉልበት አቅምም ላይኖርህ ይችላን ይችላል። አንድ ሆነህም ከተነሳ ልታስገድድ ትችላለህ። እኛ በእኛ በኩል የምንነካው ምንሰብረው ምንዘርፈው አንድም ነገር የለም። ስለዚህ አሁን እንደዚህ እያደረገ ያለው የአማራን ህዝብ ባዶውን አድርጎ ለመቅረት ነገ እንደሚታወቀው ባሻጋሪ ሆኖ በጀትም በድሮንም ለመቀጥቀጥ ህዝቡንም በኢኮኖሚ ለማድቀቅ ስለሆነ መንግስት ነኝ ካለ ባንክን፣ ተቋምን እየዘረፈ ለምን ይሄዳል? እኛም አንነካም። እኛም ከነካን እንደ ህዝብ ቁመህ ማውገዝ ትችላለህ። እኛም እኛ ቃል እንገባልሃለን እየዘረፈ የሚሄደውን ሀይል ግን ማውገዝም መጠየቅም ትችላለህ። እምቢ ካለም ችግሩ ከመንግስት እንደሆነ ይህን እንደ ህዝብም ትረዳለህ። ለዓለም ማህበረሰብም ድምጽህን ሰሚ ባይኖርህም ታሰማለህ ማለት ነው። ስለዚህ ብትችል መንገድህን እየዘጋህ እየዘረፈ የሚሄደውን ነው ማለት አለብህ። አቅም ካጣህም ደሞ የሚያደርገውን ገድል ማየት አለብህ። ከዚህ በተጨማሪ የአማራ ፋኖ አርበኞች በየደረሳችሁበት ቀፎ እያደረገው የሄደውን ባንክ አንተ በዙሪያው ብትልከሰከስሙም በእኛ ሊሟከክ እንደማይገባው ስለማምን ማንም ሰው ይኑረውም አይኑረውም፣ ባንኮችን የባንክ ጥበቃዎች ቀጥታ መሳሪያችሁን እያስቀመጣችሁ እናንተ ዙሪያውን እያስከበራችሁ መቀመጥ አለባችሁ ብዬ አስባለሁ። ማንም ሊነካችሁ የሚችል የለም። ስለዚህ ህዝብም ተዘርፈህ በመንግስት መሄድህን ማወቅ መቻል አለብህ ብዬ አስባለሁኝ ማለት ነው። አመሰግናለሁ።